እጥሏለሁ ወንድ ነሽ፣ ማርያምን እጥሏለሁ፣ አናሳሽ አለው ወንድ ነሽ እ። ውይ ውይ ውይ! ዛሬ ብሩክ ሀይሚን ገደላት በጠረባ ነ የጣላት። የአራቱ ልጆች እናትና አባት ዛሬ ከባድ ጭቅጭቅ አንስቷል። ያመጣላትን ስጦታም እንግዲህ እየወረወረች ትገኛለች ማለት ነው። ይሄን ቆንጆ አበባ እሷንም የሚያስል አበባ እንዴት ልበላች? ይዞ የመጣውን ስጦታም አልቀበልም በማለት ክደህኛል። አባትም ቀይሬ የላችኋለሁ። ለልጆቼ ምን የመንከባከባ አቁመል አልፈልግም። ቸኮሌትንም፣ ስጦታንም፣ አበባንም አልፈልግም በማለት እንግዲህ ቅመሟ እንግዲህ ቡቡዬን አበሳጭተዋለች ማለት ነው፣ አጨናንቀዋለች ማለት ነው። ጉንፋን ይዞት ሌላ ሰው ነው ይመስለው። በነገራችን ላይ እንዴት ናችሁልኝ ውዴ ቻናል ቤተሰቦች አ እንደዚህ ጥሩ ነገር መልካም ነገር ሲኖርማ ፈታ ፈታ ፍትትት ብለን በቃ እየሳቅን በደስታ በሳቅ ነው ምንጀምረው ማለት ነው። ከዛም በደስታ በሳቅ ነው ምንጨርሰው እና ሀይሚና ብሮክ እንግዲህ ቡታጅራ ከገቡ በኋላ ጥሩ ጊዜያትን እያሳለፉ ይገኛሉ። እኔ እውነት አንድ ነገር የምንላለው እትብታቸው እዛ እየተቀበረ ስለሆነ ነው መሰለኝ። በቃ ቡታጅራ ሲሄዱ ሰላማቸው ተመልሶ ደስተኛ ሆኖ ጥሩ በቃ ጥሩ ነገር ጥሩ የፍቅር ጊዜያትን አሳልፈው ነው የሚመለሱትና ለእነሱ ብቻ ሳይሆን በዙሪያቸው ላሉ ሰዎች ሁሉ ጓደኞቻቸውን፣ የሰፈር ልጆቻቸውን በጓደኛ ጓደኛ በዘመድ ዘመድ በቃ ሁሉም በቃ አለንላችሁ የሚሉ የሚያበረታቱ ለሁሉም ቻናል ከፍቶ ቢሰጡ ጀግኖች ናቸው። ሀይሚና ብሩክ እኔ እኔ የእውነት ነው የምላችሁ፣ በጣም አድናቂያቸው ነኝ የእውነት ከዛ በፊት እኔ የተንቢን ነው ማደንቀት ቡታጅራ ውስጥ እኔ ማቃት መጀመሪያ የተንቢን እና እድገታቸው በቃ አንድነታቸው፣ መተሳሰባቸው፣ መተባበራቸው፣ መከባበራቸው እስከ ጥግ ድረስ እስከ ጥግ ድረስ በቃ ደስ ይለኛል። በጣም ማደንቃቸው አንደኛውና ዋነኛው ይሄ ነው። ሁለተኛው ደግሞ የየራሳቸው ስራ አላቸው፣ የየራሳቸው ኮንቴንት አላቸው። በየራሳቸው ኮንቴንት በየራሳቸው ስራ እንግዲህ ሁላችንም እንከታተላቸዋለና በጣም ከምወዳቸው ከማደንቃቸው የነሱን ሰላም የነሱን ደስታ የነሱን መጨረሻ አእምሮ ማየት የምፈልገው ከብዙ ሰዎች መሀል እንግዲህ አንደኛና ዋነኛዎቹ ሀይሚና በሩክ ናቸው ማለት ነውና እንግዲህ ጥሩ ጊዜ እያሳለፉ ይገኛሉ። ስለ አራት ልጆችም እኛም ተጨንቀን የትገቡ ገቡ፣ እንዴት ነው አታወሩም ወይ፣ ስለ አራት ልጆች ምን ትላላችሁ? እያለን እንግዲህ እየጠየቀን እንገኛለን። ዛሬ ግን ሀይሚ ስጦታ ተሰጧትም፣ እንዲሁም ደግሞ ቸኮሌት ራሱ መጦላት ደስ አላላት። አልቀበልም፣ አልፈልግም፣ ምክንያቱም ሰሞኑን ጣል ጣል ትውት ትውት አድርገኛለ፣ ስለዚህ ሌላ አባት እየፈለግኩላቸው ነው እያለች ትገኛለች። ና አይ ብዬ ኧረ እንደው ብዬታ ወይ እነዚህን አራት ቆነጃጅቶች የሆነ ሁለት ወንድ ሁለት ሴት ቢሰጣቸው እንዴት ደስ ይላል። በእውነት ነው የምላችሁ። ና ፈጣሪ ጥሩ ነገር ቸር፣ ተመኝ ቸር እንድታገኝ ነው። በቃ ሁሌም ቸር ነው የምትመኙት፣ ቸር ነገር ይስጣችሁ። እኛም ለእናንተ ሁሌም ቢሆን ሁሌም በቃ ኤቭሪዴይ ለእናንተ መልካም ነገር ነው የምንመኙ። ና ደግሞ ይሆናል ይሳካል ብቻ እናንተ ጥሩ መግባባት ጥሩ ፍቅር ይኖራችሁ ብዬ ነው የማስበው። ና እንግዲህ ሀይሚና ቡራ ጥሩ ጊዜ እያሳለፉ ይገኛሉ። ብሩክ አንድ ልብ የሚነካ ንግግር ተናግሯል ና እውነት ነው። ትናንትና ሀይሚ ጠጥታ ሰክር ያለው ብላ ምናምን የቢራ ጠርሙስ ሰብስባ ደርድራ ምናምን ብዙዎቻችን ፈታ አድርጋናለች። ብሩክም በመጨናነቅ ሁኔታ ውስጥ ሆኖ በኋላ ላይ ፕራንክ ነው ሲባል ተዝናንቷል። ቪዲዮንም በኋላ ላይ ተመልሶ ሲያየው በጣም እንደ ተዝናናና በጣም የሚያስቅ እንደሆነ ተናግሯልና። ና ስለ ራስ ማጥፋት ተናግሯል። ከዛ በተጨማሪ ግን ዋናው እና አስተማሪው ነገር ስለ ራስ ማጥፋት ተናግሯል እና ቅድምም እኔ ባላዛር የሰራሁት ቪዲዮ ነበረ። እሱ ራሱን ለማጥፋት ሞክሯል ባህር ላይ ካያችሁ ምናምን መርከብ ላይ ሊወድቅ ብሎ ምናምን ጀልባ ላይ ምናምን ነገር እና እንዴት እንደዚህ ያደርጋል? ራስ ወዳድ ነው። ቢያንስ እኮ የሚኖሩለት ሰዎች አሉ። የምትወደው ውስጥ እናታለችሁ፣ ቢያንስ ለሱ አይኖርም ወይ ብዬ ሀሳብ አስተያየት ሰጥቼ ብዙዎቻችሁ ብዙ ነገር ብላችኋል። እና ከዛ አንጻር ደግሞ አሁን ዛሬ አሁን ብሩክም የሆነ ነገር ደገመ እና ራሳችሁን ለማጥፋት ስትሞክሩ ቤተሰቦቻችሁን አስቡ። በዙሪያችሁ ያሉ ሰዎችን አስቡ። እናታችሁን በተለይ እዩ። በቃ የማይሆን የድል ሙከራ አትሞክሩ። ራስ ማጥፋት ማለት በዙሪያቸው ያሉ ሰዎች በጣም ይጎዳሉ፣ ይሰበራሉ ና አደራ ሲል መልእክት አስተላልፏል። በጣም የሚያስጠላ ነገር እንደሆነ በጣም በቃ መሆን የሌለበት ነገር እንደሆነ እንግዲህ ሀሳብ አስተያየት ሲሰጥ ነበር። ና በጣም ብሩክ፣ በጣም አከብራለሁ። በጣም ትክክል ነ ሀይሚ ለቀልድ ብላ አላደል ለፕራንኩ ቅመም አድርጋ ብታስቀርበውም ብታዘጋጀውም ግን ደግሞ አስተማሪ ነገር በደንብ ዛሬ ብሩክ አብራርቶ ተናግሯል ማለት ነው። እና ትናንትና ራሴን ላጠፋ ነው ስትል ብሮክ በጣም ተጨናንቆ ነበር። የምር ከመጠጣቷ ከመስከሯ በላይ ራሴን አጠፋለው ስትል በጣም ነው የደነገጠው። እና ና ማንም ሰው ራሱ ማጥፋት የለበትም ብዬ ነው ማስበው። በቃ ህይወት ይቀጥላል። እኛ በተጻፈልን ቀን ነው ምንሄደው። በቃ ለምን እንደዚህ አልሆነም ለምን እንደዛ አልሆነም ብለን ማሰብ መጨነቅ የለብንም። ፈጣሪ ባለው ቀን ይሆን ካልሆነም አልሆነም የለኛ ስላላለው ነውና፣ ይህን ነገር ሳላነሳ ማለፍ ስላልፈለግኩ ነው ብሩክን በደንብ አብራርቶ ስለተናገረው ነው። እና ሁላቸውም ሰምታችኋት ብዬ አስባለሁ። እና ለማንኛውም ራሳችሁን አታጥፉ፣ ሙከራም አታድርጉ፣ ጭራሽ ሀሳቡንም ማሰብ የለባችሁ፣ ምክንያቱም ሰይጣንም ስለሚገፋፋ ብዬ ነው ማስበው። ና ይህን ነው ልላችሁ የምችለው። ሌላኛው ደግሞ እንግዲህ ሀይሚ ሰሞኑን እየተንከባከብከኝ አይደለም፣ ስጦታም እየሰጠኝ አይደለም፣ ለልጆች እየቀለብካቸው አይደለም፣ እየተንከባከብካቸው አይደለም ብሏለች ና እውነት ነው። በእርግጥ እሱ ወከባ ላይ ነው። ሰሞኑ ሰርግ ነው፣ በዓላት ነው። ከዛ በፊት ትንሽ መጨቃጨቅ ነበሩ ምናም ብቻ፣ በዛ ምክንያት ነው እንጂ ብሩክ በጣም ስጦታ መስጠት የሚወድ በቃ ሀይሚን ማስደሰት የሚወድ ሰው ነው። ና ሀይሚ በማንኛውም ሰዓት ደስተኛው ና ነው ማየት የሚፈልገው ና የእሷን ደስታ፣ በእሷ ደስታ ውስጥ እሱ ስለሚደሰት አሁን ለእሷ ስጦታ ሲሰጣት፣ እሷ በጣም ደስ ሲላት፣ እሱም ደስተኛው ነው በቃ ስለሚወዳት። በዚህ ምድር ላይ የምንወደው ሰው ደስተኛውን እንደማየት ሌላ ምን የሚያስደስት ነገር አለና ይህንን ነው ምላችሁና፣ ሀይሚዬ ደግሞ ስሞታ እያቀረበች ትገኛለች። እንዴ እየተንከባከብከኝ አይደለም፣ ፍትህ እየጠየቀች ትገኛለች። ና ያመጣላት አበባ ደግሞ በጣም ነው የሚያምረው። በቃ ይለያል፣ የሰሞኑማ ይለያል። ብዙ ፕራንክ ቪዲዮዎችን እየተሰራሩ ነው። ያው ቀስ በቀስ ብሩከን በደንብ በደንብ የያዘባት ነገር እንዳለና በደንብ በሰፊው ሊመጣባት እንደሆነ እየተናገረ ይገኛል። ፕራንክ ጥሩ ነገር ነው፣ እኛንም አዝናንቶ ለእናንተም እርስ በርስ እንድትተዋወቁ እንድትግባቡ፣ በደንብ እንድትፈታተሹ ይረዳልና ከመጠን በላይ የሆነ ፕራንክ የሚያስጠላ የሚያድር ፕራንክ ነው የሚያስጠላው እንጂ እንደዚህ በየቀኑ የሆነ የሆነ ቪዲዮ መስራታችሁ ጥሩ ነው ብዬ ነው የማስበውና ሀይሚ የዛሬ በጣም ፏ ብለሻል። ደምቀሻል፣ ቀብረር ብለሻል። ቡቡዬ በጣም ሌላ ሰው ነው። ድምፁ ግን ማለት ለዛሬው እንግዲህ ሌላኛው ብሩክ ነገ ይመጣል፣ ሌላ ቀን ይመጣል። ለዛሬው እንግዲህ እኔ ነኝ እንግዲህ ይሄ በዚህ ድምፅ ነው እያለ ነበረና፣ አዎ ትናንትና ራሱ ከፕራንኩ ላይ በጣም ያሳዝን ነበር ለመናገር። ሀይሚ ሀይሚ ፕራንክ ስታደርገው በእናትሽ አሞኛል ምናምን እያሉ ሉ ነበር። ጉንፋን በጣም ዘጋግቶታልና፣ ጭፈራ አቤት! ያላያችሁ ልጆች ግን ገብታችሁ እዩ ቲክቶክ ላይ፣ ብሩክ ማለት ነው፣ ከሰርጉ ላይ ሲታይ የነበረው። በወንድሙ ሰርግ የወንድሙ ደስታ አስደስቶት አንድ ወንድም ያገባልኝ ብሎ በጣም ደስተኛው ነው በጣም ሲቀውጠው ነበር፣ በጣም ከሚባለው በላይ እሱ ነበር ሰርጉ ላይ ጎልቶ ደምቆ ሲታየ ነበረውና ምናልባት እንግዲህ እዛ ጨፍሮ ጨፍሮ በድካም የበዛ ነው መሰለኝ ጉንፋን ያመመውና፣ ብቻ ጥሩ ጊዜያትን እያሳለፉ ይገኛሉ። በዓሉም አለ ከቤተሰብ ጋር መተዋወቁ፣ ከቤተሰብ ጋር ጊዜ ማሳለፉ። አሁን ደግሞ ከሀይሚ የሀይሚ ጊዜ ሆኖ ከሀይሚ ጋር ደግሞ ጥሩ ጊዜ እያሳለፉ ይገኛሉ። ይህንን ደስታችሁን፣ ይህንን ፍቅራችሁን፣ ይህንን አንድነታችሁን፣ መተሳሰባችሁን ፈጣሪ አይቀይረው አይለውጠው ላለውና እስኪ ቡቡዬን ሀይሚን የምትወዱ ሰዎች ላይክ ሼር አድርጉ፣ ሰብስክራይብ አድርጉኝ። ሀይሚዬ እንግዲህ ወደ ሁለት መቶ ሺ ልትገባ በጣም ትንሽ ነው የቀራት እና ትልቅ ሰርፕራይዝ እንዳላትም እንግዲህ እየተናገረች እየተናገሩላት የሚገኙ ልጆች አሉ። በጣም ብዙ የታቀደላት የታሰበላት የተዘጋጀላት ስጦታ እንዳለ እኔም ሰምቻለሁ። በቅርቡ ማለት ነው። ና ሀይሚዬን ገፍተር ገፍተር እናርጋት። በጣም መልካም ልጆች ናቸው፣ ትሁቶች ናቸው፣ በጣም አስተዋይ ናቸው። ና ገና ታዳጊ ልጆች ናቸው። ሰብስክራይብ ያደረግን እነሱን የምናበረታታቸው ብሩክ ደግሞ ሁለት መቶ ሰላሳ ምናምን ሺ ገብቷል እንኳን ደስ ያለ ማለት እንፈልጋለን እና ሰብስክራይብ አድርጓት። ያው ብሩክን በደንብ ሁለት መቶ ሺህ ስትገባ በትልቁ ሰርፕራይዝ አደረጋታል ብዬ አስባለሁኝ። ና ሌሎችም ብዙ ሰዎች እንግዲህ የሰርፕራይዝ ቪዲዮ እንዳዘጋጁላት ወይም ደግሞ ስጦታ እንዳዘጋጁላት እየሰማሁ እገኛለሁ እና አበረታቷት። እሷንም እኔንም ቡቡዬን የምትወዱ ቅመሟን ሀይሚዬን የምትወዱ በአጠቃላይ ጨረቃዎችን የምትወዱ በአጠቃላይ የጨረቃ ፋሚሊ የሆናችሁም ያልሆናችሁም ሰዎች ይህንን ቪዲዮ አይታችሁ ሀሳቤ የተመቻችሁ የተረዳችሁኝ ሰዎች የተወደስታ የሚያስደስታችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እኔም እየሄድኩኝ ነው ወደ ሀያ አምስት ሺህ ልገባ፣ በጣም ትንሽ ነው የቀረኝ እውነት ለመናገር ማለት ነው። ባለፈው ሀያ ሺህ ካስገባችሁኝ ለሶስት ልጆች ነው ለአራት ልጆች ስጦታ ሰጣለሁ ብዬ ነበረ። አጋጣሚ አንዷን በአካል አግኝቼ ለአንደኛዋ የሆነ ስጦታ ሰጥቻታለውኝ። ለሌሎቻችሁ ለአራታችሁ ለአራታችሁም መስጠት ያልቻልኩትኝ ያው አጋጣሚ እኔ ሀያ ቀን ምናምን ጠፍቼ ነበር እና ድንገት ሳላ ሆኖ ከሀያ ቀን መጥፋት በኋላ ስመጣ ሀያ ሺህ ገብቼ ብቻ ያገኘትኝ እና በዛ ምክንያት እንግዲህ በኔትወርክ ምክንያትም አልሸለምኩም። ለማንኛውም ግን ሶስት ልጆችን አሁንም የእውነቴን ማለት ነው የእውነቴን ነው ቃል እገባላችኋለሁ። ሀምሳ ሺህ ስገባ አንደኛው እንዳልኳችሁ ሸልሚያት አለው። በቀጣይ ሀምሳ ሺህ ስገባ ደግሞ ሶስቶችን ልጆች ለመሸለም በ የማይታሰብ ስጦታ የፈለገችበት ሀገር ትሆን አጋጣሚ እኔ ስደት ቆይትኛዋን ያገኘዋ ስደት ቆይታ እንደኔ ወደ ኢትዮጵያ የገባች ልጅ ናትና ለሷ ነው አንድ ስጦታ ያበረከትኩላት። በጣም ደስ ስለምትለኝ ሁሌ ቤቴ ጠፍታ ስለማታውቅ ማለት ነውና ሌሎች ሶስት ልጆችንም አሁንም ሀምሳ ሺህ ስገባ ቃል እገባላችኋለሁ፣ ዳጎስ ያለ ሽልማት እንደምሰጣት ማለት እንደምሰጣቸው ለሶስት ልጆች እና አረሳውትም ለማለት ነው። ለማንኛውም ማበረታቱኝ ውዶችዬ፣ በጣም ነው የማመሰገናችሁ፣ መወዳችሁ ስጠፋ የምትጠይቁኝ በጣም በውስጥ መስመር ስታመም ራሱ አለንልሽ የምትሉ ልጆች አላችሁ። እኔ እግዚአብሔርን ለእናንተ ምንም ቃል የለኝም። እንባይን ሁሉ ነው የምታስመጡትና አሁንም ማበረታቱ ይደግፉኝ። ኢትዮጵያ ኑሮ ያሁት የምታውቁት ነው። አለንልሽ በሉኝ። ተመልሼ ስደት ከመመጣ ከመልሼ የነበርኩበትን ሰልችቶኝ የመጣውትን ህይወት ከምጀምረው እዚህ ሁኜ በራሴ እንድቋቋም አላችሁኝ ብዬ ሰው አለኝ ብዬ ኮርቼ በቃ በሀገሬ እንድቀመጥ እገዛችሁ ያስፈልገኛል። እና አለንልሽ በሉኝ በኮሜንትም በቃ ሁላችሁንም አመሰግናለሁ። አሁንም አለንልሽ የምትሉኝ ልጆች ከልብ ነው የምወዳችሁ። ፈጣሪ አክብርልኝ፣ የእውነት ሁላችሁንም እና በሰላም እናንተም ለሀገራችሁ ያብቃችሁ።